የእመቤታችን የልደት ቀን ለምን ይከበራል? መጽሐፍ የጻድቅ ሰው መታሰቢያ ለበረከት ነው ይላል። የእርሷ ልደት ግን ከቅዱሳን ሁሉም ይለያል። የፀሐይ መውጣት ለዓለም ብርሃን እንደሆነ ሁሉ የድንግል ማርያም መወለድ ለዓለም የድኅነት የመዳን ብርሃን መጀመሪያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የፋና መንፈሳዊ የዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁ፣ እንደምንስከረማችሁ እግዚአብሔር ይመስገን። እንኳን ለዚህ ታላቅ ዕለት ለእናታችን ለመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። መሠረቶቿ በቅዱሳን ተራሮች ናቸው እንዳለ ዳዊት በመዝሙሩ፣ ዛሬ የምናወራው ስለ ዓለሙ መሠረት ስለ ድኅነታችን ምክንያት ከሰው ወገን ተለይታ ስለከበረችው ስለ ድንግል ማርያም ነው። ነቢያት በትንቢት መነጽር ያዩዋት አበው ተስፋ ያደረጓት የሔዋን እምባ አባይ የአዳም የተስፋው ቃል ኪዳን እነሆ በዛሬዋ ዕለት በሊባኖስ ተራራ ላይ እንደ ፀሐይ በራች። ሊቃውንቱ ኦ ድንግል ሆይ ከአዳም ጎን አንዲት አጥንት ሳትነሺ፣ እንደ ሔዋን ከሥጋ ብቻ ሳትገኝ፣ ከአባትና ከእናትሽ በሩካቤ ዘር በሩካቤ ሥጋ ተገኘሽ እያሉ ያመሰግኗታል። የእመቤታችን የልደት ቀን ለምን ይከበራል? መጽሐፍ የጻድቅ ሰው መታሰቢያ ለበረከት ልደት ነው ይላል። የእርሷ ልደት ግን ከቅዱሳን ሁሉም ይለያል። የፀሐይ መውጣት ለዓለም ብርሃን እንደሆነ ሁሉ የድንግል ማርያም መወለድ ለዓለም የድህነት የመዳን ብርሃን መጀመሪያ ነው። እርሷ የንጉሥ ዙፋን ናትና ዙፋኑ ሲዘጋጅ ንጉሡ ሊመጣ እንደሆነ ይታወቃል። እርሷ ምስራቅ ናትና ምስራቁ ሲታይ ፀሐዩ ክርስቶስ ሊመጣ እንደሆነ ተስፋ ይደረጋል። በዛሬው ቆይታችን ይቺ የዓለም ብርሃን እንዴት ተገኘች? ወላጆቿን ነማን ናቸው? ልጅ ለማግኘት ያለፉበት መከራ ምን ይመስል ነበር? የሚለውን ታሪክ በስፋት የምንመለከት ሲሆን ከታሪኩ ጀርባ ያለውን የነገረ መለኮት ወይንም ዶግማ ምስጢርና ለእኛ ለክርስቲያኖች የሚጠቅሙንን የህይወት ትምህርት አብራርተንም እናቀርባለን። እስከ ፕሮግራሙ ፍጻሜ አብራችሁንም ቆዩ። ታሪኩ ወደ ኋላ ይወስደናል። በኢየሩሳሌም አካባቢ በእግዚአብሔር ሕግ የሚኖሩ ትእዛዙን የሚጠብቁ ሁለት ቅዱሳን ባለትዳሮች ነበሩ። የባልየው ስም ኢያቄም ሲባል፣ የዚች ቅድስት ሴት ስም ደግሞ ሐና ነበረ። ኢያቄም ማለት እግዚአብሔር ያዘጋጀው ወይንም የእግዚአብሔር ቀጠሮ ማለት ሲሆን ዘሩ ከነገደ ይሁዳ ከዳዊት ወገን ነበረ። ሐና ማለት ደግሞ ጸጋ ወይንም ስጦታ ማለት ሲሆን ዘሯ ከነገደ ሌዊ ከአሮን ወገን ነበረ። ስለዚህ እመቤታችን ስትወለድ ከንጉሥ ወይንም ከይሁዳና ከካህን ወይንም ከሌዊ ወገን እንድትገኝ ሆኗል። ይህ በራሱ ለሚወለደው ክርስቶስ ንጉሥም ካህንም መሆኑን የሚያሳይ ትልቅ ምስጢር አለው። እነዚህ ቅዱሳን ሀብታም ነበሩ። ነገር ግን ሀብታቸው ንብረታቸው ብቻ ሳይሆን ቅድስናም ነበረ። በዘመኑ ልማድ ገቢያቸውን ለሶስት ይከፍሉም ነበር። አንድ እጁን ለቤተ መቅደስ፣ አንድ እጁን ለድሆችና ለጦም አዳሪዎች ይሰጡ ነበር። ቀሪውን አንድ እጅ ብቻ ለራሳቸው ይጠቀሙም ነበር። ነገር ግን በቤታቸው ውስጥ ደስታ አልነበረም። ቤቱ ጭጭ ያለ ነበር። የሕፃን ሳቅ፣ የሕፃን ጩኸት አይሰማም ነበር። ጋብቻ ከፈጸሙ ብዙ ዓመታትም አለፉ። ጸጉራቸውን ሽበት ወረረ፣ ጉልበታቸው ደከመ። ነገር ግን ልጅ አልነበራቸውም። በብሉይ ኪዳን ዘመን ልጅ አለመውለድ እንደ ትልቅ መርገም ይቆጠርም ነበር። እስራኤላውያን ተስፋ የሚያደርጉት መሲህ ክርስቶስ ይወለዳል ተብሎ ስለሚታሰብ ልጅ የሌለው ሰው ከዘሩ መሲህ የማይወጣለት፣ በእግዚአብሔር የተረሳ ተብሎም ይገመት ነው ነበር። ኢያቄምና ሐና በዚህ ምክንያት በህብረተሰቡ ውስጥ አንገታቸውን ይደፉም ነበር። ሀብት ቢኖራቸውም፣ ደግነት ቢኖራቸውም ሰው ሁሉ ግን በጥርጣሬ ዓይን ያያቸው ነበር። አንድ ቀን ታላቅ በዓል ነበር። አይሁድ ሁሉ ወደ ቤተ መቅደስ መባ ወይንም ስጦታ ይዘው የሚሄዱበት ቀን። ኢያቄምም እንደ ወገኖቹ በጎችና ሌሎች ስጦታዎችን አዘጋጅቶ ወደ ቤተ መቅደስ ሄደ። ልቡ በእግዚአብሔር ፍቅር የተሞላም ነበር። ነገር ግን ቤተ መቅደሱ ጋር ሲደርስ ያልጠበቀው ነገር ገጠመው። ሊቀ ካህናቱ አንዳንድ መጻሕፍት ሩበን ይሉታል፣ እያቄምን አየው፣ ፊቱን አተኮረበት። ቁም አለው። እያቄም ሆይ እግዚአብሔር ልጅ የከለከለ ሰው ነህ። መባህን ከሌሎች ሰዎች መባ ጋር አትቀላቅል። መጀመሪያ ሌሎች ይስጡ፣ አንተ መጨረሻ ላይ ትሰጣለ። እንዲያውም እግዚአብሔር ቢወድህ ኖሮ ልጅ ይሰጥ ነበር። ስለዚህ ስጦታ ተቀባይነት የለውም ብሎ በህዝብ ፊት አዋርደው። ይህ ንግግር እንደ ጦር የሚዋጋ ነበር። ኢያቄም ዙሪያውን አየ። የሰዎች ዓይን ሁሉ በእርሱ ላይ አረፈ። አንዳንዶች አዘኑለት፣ አንዳንዶችም ተጸየፉት። ኢያቄም በታላቅ አዘንና እፍረት አንገቱን ደፋ። እውነትም እግዚአብሔር ጠልቶኝ ይሆን ብሎ በልቡ ማሰበ። ከቤተ መቅደስ ሲወጣ ወደ ቤቱ መሄድ አልፈለገም። ለሚስቱ ለሐና ምን ብሎ ይነግራታል? እንዴትስ የሰዎችን ፊት ያያል? ስለዚህ ውሳኔም ወሰነ፣ ወደ ተራራ፣ ወደ በረሃ መሄድ ከሰዎች ርቆ ከእግዚአብሔር ጋር ብቻ ለመነጋገር። ወደ ተራራም ወጣ። ለአርባ ቀናት አለቀሰ፣ ጸለየ። አምላኬ ሆይ ለአባቶቻችን ለአብርሃምና ለሳራ በስተርጅና ልጅ የሰጠ ጌታ እኔን ለምን ተውከኝ? እያለም አነባ። በሌላ በኩል ቅድስት ሐና የባሏን መጥፋት ሰማች። በቤተ መቅደስ የሆነውንም ነገር አወቀች። ሐዘኗ ድርብ ሆነ። ልጅ አጣሁ አሁን ደግሞ ባሌን አጣሁ አለች። ልብሷን ቀደደች፣ አመድም ነሰነሰች። አንድ ቀን በአትክልት ስፍራ ውስጥ በአንድ ዛፍ ጥላት ስር ተቀምጣ እያለቀሰች ሳለች ወደ ላይ ቀና አለች። በዛፉ ቅርንጫፍ ላይ አንዲት እናት እርግብ ለጫጩቶቿ ምግብ ስታጎርስ ተመለከተች። እርግቧ ጫጩቶቿን በክንፎቿ ስትሸፍን ሲንጫጩም አየች። የሐና ልብ ተሰበረ፣ እንባ እንደ ጎርፍም ፈሰሰ። እንዲህም አለች፣ ጌታ ሆይ እኔን እንደምን ፈጠርከኝ እንደ ሰማይ ወፎች እንዳላደርግ እነርሱ በፊት ይዋለዱና፣ እንደ ምድር እንስሳት እንዳላደርግ፣ እነርሱም በፊት ልጆች አሏቸው። እንደ ባሕር ዓሣዎችም አላደረከኝ። ጌታ ሆይ እንደዚች ምድር እንኳን አላደረከኝም። ምድር ዘርን ተቀብላ ፍሬን ትሰጣለችና፣ እኔ ግን ፍሬ የሌለኝ ደረቅ ዛፍ ሆንኩኝ። ይህ የሐና ሰማያትን ሰንጥቆ የሚሄድም ነበረ። ከተሰበረ ልብ የወጣ ጸሎት ነበር። ከዚያም አንድ ቃል ኪዳን ገባች። ጌታዬ ሆይ፣ ወንድ ወይንም ሴት ልጅ ብትሰጠኝ እኔ ለራሴ አልፈልግም፣ ተመልሰው ቤቱን እንዲያገለግልህ ለአንተ ሰጣለው አለች። ይህ ብፅዓት ስለትም ይባላል። እግዚአብሔር የልብን ጩኸት ይሰማልና መልአኩ ውስጥ ገብርኤል ላከው። መልአኩ ለሐና ተገለጠላት። ሐና ሆይ ጸሎትሽ ተሰምተዋል፣ ማሕፀንሽ ይከፈታል። ለዓለም ሁሉ ደስታ የምትሆን የፍጥረታት ሁሉ መመኪያ የምትሆን የተባረከች ሴት ልጅ ትወልጃለሽ አላት። ስሟንም ማርያም በሏት ብሎ ነገራት። በተመሳሳይ ሰዓት ለኢያቄምም በረሃ ውስጥ ተገለጠለት። ወደ ቤት ተመለስ ሚስትህ ትጸንሳለች አለው። ኢያቄምና ሐና ወርቃማው በር በሚለው የኢየሩሳሌም በር ላይ ተገናኙ። በደስታም ተቃቀፉ። ሐዘናቸው ወደ ደስታም ተለወጠ በነሐሴ ሰባት ቀን ዓለምን የሚያድን ጽንስም ተጸነሰ እናታችን ቅድስት ድንግል ማርያም በእናቷ ማህፀን ማደረች አይሁድ በክፋትና በቅናት ሊገሏቸው ሲሞክሩ እግዚአብሔር እየጠበቃቸው ቆዩ ዘጠኝ ወር ከአምስት ቀን ሲፈጸም በግንቦት አንድ ቀን በሊባኖስ ተራራ አካባቢ ፀሐይ ስትወጣ እውነተኛዋ የዓለም ፀሐይ መቤታችን ተወለደች ፊቷ እንደ ብርሃን የሚያበራ አይኖቿ የርግብ አይን የሚመስሉ ደስ የምታሰኝ ሕፃን ተወለደች ስሟም እንደ መልአኩ ትእዛዝ ማርያም ማሏት ማርያም የሚለው ስም ሶስት ትርጉም አለው እነሱም የመጀመሪያው የእግዚአብሔር ስጦታ ወይንም ጸጋ ማለት ሲሆን በጸሎት የተገኘች ናትና ሁለተኛው መራራ ሲሆን ወላጆቿ መራራ ሐዘን መራራ ለቅሶ አለቀሰው ያገኟት ስለሆነች ነው ሦስተኛው ፍጹም ከፍ ያለች ከፍጥረታት ሁሉ ክብር ከፍ ያለች ስለሆነች ተሰየመች ቤተ ክርስቲያን ከልደታ ማርያም ምን ይማራል? የተወደዳችሁ ወንድሞችና እህቶች ታሪኩ ይህንን ይመስላል። ነገር ግን ከታሪኩ ባሻገር ለዛሬው ሕይወታችን ምን እንማራለን? አንደኛ ተስፋ ለመቁረጥንና ጽናትን ኢያቄምና ሐና ልጅ ለማግኘት የጠበቁት ጥቂት ጊዜ አይደለም። ምናልባት ሀያ ሰላሳ ወይንም ከዛ በላይ ዓመት ሊሆን ይችላል። ግን በእግዚአብሔር ላይ አላግረው መሮሙም ዛሬ እኛስ የጠየቅነው ነገር ትንሽ ሲዘገይ ተስፋ እንቆርጣለን እግዚአብሔር ረሳኝ እንላለን የሐና ታሪክ የሚያስተምረን እግዚአብሔር ሲዘገይ ትልቅ ነገር እያዘጋጀ መሆኑን ነው እነርሱ ተራ ልጅ ጠየቁ እግዚአብሔር ግን የአምላክናት የሆነችውን ሰጣቸው ሁለተኛ ልጆችን ለእግዚአብሔር መስጠት ሐና ልጅ ብትሰጠኝ ለእኔ ትሁን አላለችም ለአንተ እሰጣለሁ አለች እንጂ ዛሬ ወላጆች ልጆቻችንን ለማን እያሳደግን ነው ለዓለም ሱስ ለቴክኖሎጂና ለከንቱ ነገር ነው ወይስ ለቤተ ክርስቲያን ልጆቻችን እንደ ማርያም ንጹሕ እንደ ሐና ታጋሽ አድርገን እያሳደግን ነው ወይ ብለን ራሳችን መጠየቅ አለብን ሦስተኛ የተናቀው ይከብራል ሰዎች ኢያቄምን ናቁት ካህኑ አባረረው ነገር ግን እግዚአብሔር ከሁሉ በላይ አከበረው በሰው ዘንድ መገፋት በእግዚአብሔር ዘንድ መውደቅ ማለት አይደለም ሰዎች ስለ እናንተ ክፉ ሲያወሩ አትዘኑ እግዚአብሔር ታሪካችሁን በቅጽበት ሊቀይረው ይችላልና አራተኛው ንጹሕ ጋብቻ ብቻ ነው ኢያቄምና ሐና ለዘመናችን ባለትዳሮች ትልቅ ተምሳሌት ናቸው በችግር ጊዜ አልተጣጣሉም ባንቺ የተነሳ ነው፣ ባንተ የተነሳ ነው አልተባባሉም። ይልቁንም አብረው ጸለዩ፣ አብረው አለቀሱ። የትዳር መሰረቱ ፍቅርና እምነት መሆኑን በተግባርም አሳይተውናል። እንግዲህ የፋና መንፈሳዊ ቤተሰቦች የልደታ ማርያም በዓል የደስታችን በዓል ነው። አዳም ወደ ገነት የሚመለስበት ተስፋ የተገኘበት ቀን ነው። እንኳን ለዚች ክብር አበቃን። ዛሬ በቤታችሁ ሆናችሁ ይህንን የምትሰሙ፣ በሆስፒታል አልጋ ላይ ያላችሁ፣ በደስታ ያላችሁ፣ በሐዘን የተሰበረ ልብ ያላችሁ፣ የሐና እምባ ያበሰ እግዚአብሔር የእናንተንም እምባ ያብስ። የተዘጋው ደጃችሁ ይከፈት። እንደ ያቄምና ሐና ፍሬ ሕይወትን ያድላችሁ። የእመቤታችን የቅድስት ድንግል ማርያም ረድኤት በረከትና ማላጅነት ከሁላችን ጋር ይሁን። ይህን ቪዲዮ ለሌሎች በማጋራት የወንጌል አጋር ይሁኑ። አስሴት ካላችሁ ኮሜንት ላይ ያስቀምጡልን። በቀጣይ በሌላ መንፈሳዊ ቪዲዮ እስክንገናኝ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።